ሰላም ሰላም ውድ የቤት ሳቢያን ጥበብ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። አሁን እያሳያዋችሁ ያለሁት የስኳር መነን የአክሱም ፈትል ቀሚሶችን ነው። እንደምታያቸው በጣም ውብና እጅግ ማራኪ ናቸው። የስኳር መነን ናቸው፣ እዛው አክሱም ተሰርተው የሚመጡት። እኛ የምናረገው ወገብና እጅ ላይ ብቻ ነው፣ ባልና ሚስት የምንጨምርባቸው። እንደዚሁ እንደምታያቸው በጣም ነው የሚያማምሩት ለተለያዩ ፕሮግራሞች የሚሆኑ ናቸው። ለልደት፣ ለሰርግ፣ ለክርስትና እንዲሁም ለተለያዩ ፕሮግራሞች ማሰራት የምችሏቸው አይነት ናቸው። በተለያዩ ሀገር ውስጥም ሆነ ከሀገር ውጭ መላክ እንችላለን እና እንዲሁም የተወሰኑትን መታችሁ ማየት ትችላላችሁ። በአካልም እዚሁ ላሳያችሁ የሚገርም ንስሳ ነው። ይሄ አዲስ ጥበብ ነው። ልቅም ያለ ነው። በጥሩ ጨርቁ፣ በጣም ኦሪጂናል ነው። ያምራል። ጨርቁ በስኳር መነን ነው። ገራሚ ነው። ገና ሳሸው፣ ይሄ በራሱ ተሸብሽዋል። እንዲሁም ይሄ ጥበብ አዲስ ነው። የሚቀረበ ጊዜ ነው ዲዛይን የተደረገው፣ ገና ብዙም ገበያ ላይ ያልዋለ አዲስ ጥበብ ነው። በጣም ያምራል። ጥቁር በጥቁር ለሚፈልጉ ማለት ነው ጨርቁ። ይሄም ተመሳሳይ ነው። በስኳር መነን ኦሪጂናል ነው በጣም። ይሄ ገና ማሽን ውስጥ ሳይገባ እንደዚህ ሽብሽብ ብለዋል። በጣም የሚያምር ጥልፍ ነው። ልቅም ያለ ነው። እንደዚህም እንዲሁም ይሄ ጥበብ ይሄም አዲስ ነው። በጣም ምርጥ ጥበብ ነው። ልቅም ያለ ነው። በጣም ኦሪጂናል እና አሉት ከሚባሉ ጥበቦች ናቸው። ይሄ ሰው ነው የሰራው ወይስ በምን ታምር ነው የተሰራ ብለን ያስብልን። ልቅም ያለ ነው። በጣም ጤፍ ነው የሚመስለው። እንት ጥልፍ ራሱ እንዴት አድርገው እንደለቀሙት በጣም ገራሚ ነው። እንዲሁም እንደዚህ ትንሽ አንድ አመት አልሞላውም። በእርግጥ ግን ከእነዚህ አንጻር ይሄ ቆየት ብሏል፣ ወደ አስር ወር ምናምን ምናምን አመት ያልሞላ ጥሩ ነው። ይሄን በጣም ያምራል፣ ለሰርግም ይሆናል፣ ለክርስትና ለተለያዩ ፕሮግራሞች ይሆናል። በየትኛው የዓለማችን ክፍል ሆናችን ማዘት ትችላላችሁ፣ በተለያየ መላላኪያ ዘዴዎች እንልክላቸዋለን። አድራሻችን አዲስ አበባ 22 ነው 22 አዲስ አበባ በድሪያሞድ ፊት ለፊት ሆሊውድ ሆቴል ስር እንገኛለን። እንዲሁም መነኖች መነኖች ምርጥ ምርጥ መነ